ሰላም ደህና ስትሉን ክብሩን ተመልካቾቻችን ለዜና ኢትዮጵያ ወደ አዘጋጀልናችሁ ስፖርታዊ ዜናዎቻችን ተሻገረን አብራም ጽፈኒኛ አብራችሁን ቆዩ። የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። እናመሰግናለን። ትላንት ምሽት በተደረገ የዳይመንድ ሊግ ውድድር ኢትዮጵያዊቷ አትሌት የኒዋ ንብረት ባሸናፊነት አጠናቃለች። በውድድሩ ሰባተኛ ዙር መዳረሻ በሆነችው በኖርዌያ ኦስሎ በተደረገ ውድድር በሴቶቹ የ10,000 ሜትር የተሳተፈችው አትሌት የኒዋ ንብረት የግልዋን የአመቱን ምርጥ ሰዓት ጭምር በማስመዝገብ ነው በበላይነት ማጠናቀቅ የቻለችው 30 ደቂቃ ከ28 ሰከንድ ከ82 ማይክሮ ሰከንድም አትሌቷ ርቀቱን ለማጠናቀቅ የወሰደባት ሰዓትም ሆኖ ተመዝግቧል። ሌላኛዋ ኢትዮጵያዊቷ ጫልቱ ዲዳ ደግሞ ሶስተኛ ደረጃን ይዛ ውድድሯን ፈጽማለች። የኦስሎ ዳይመንድ ሊግ ውድድሮች ዛሬም ቀጥለው ሲደረጉ በወንዶቹ ኢትዮጵያን አትሌቶች ለአሸናፊነት የሚጠበቁበት የወንዶቹ የ5000 ሜትር ውድድር ይካሄዳል። በውድድሩ አትሌት አጎስ ገብረሕይወት፣ ዮሚፍ ቀጀልቻ፣ ቢንያም መሐሪ ና መዝገቡ ስሜ የአሸናፊነት ይሮጣሉ። ባለፈው ዓመት እዚሁ ኦስሎ ላይ በተደረገው የ5000 ሜትር ውድድር የዓለም ክብረ ወሰንን ለመስበር ተቃርቦ የነበረው ሀጎስ ገብረ ህይወት ዛሬ በሚደረገው ውድድር ቅድሚያ ግምቱንም ወስዷል። ከዓለም ክብረ ወሰን ባለቤቱ ጆሹዋ ሼፕቴጌ በአንድ ነጥብ 37 ሴኮንድ ብቻ የሚያንሰው ሀጎስ ገብረ ህይወት ዛሬ ለአሸናፊነት ብቻ ሳይሆን ለሰዓትም ጭምር እንደሚሮጥ ነው የተገለጸው። በውድድሩ ከተሳተፉት 17 ኢትዮጵያውያን አትሌቶች መካከል ሀጎስ በመቀጠል ጥሩ ሰዓት ባለቤት ያለው ዮሚፍ ቀጀልቻ ብቻ ነው። ስድስተኛው የመላ ኢትዮጵያ ጨዋታ በኦሮሚያ ክልል ጅማ ከተማ ከሰኔ 10 እስከ 19 2017 ዓ.ም እንደሚካሄድ የባህልና ስፖርት ሚኒስቴር አስታወቀም። ከሁሉም ክልሎችና ከተማ አስተዳደሮች የተወጣጡ ከ4500 በላይ ስፖርተኞች በ26 የስፖርት አይነቶች እንደሚሳተፉ ነው ይፋ የተደረገው። የባህልና ስፖርት ሚኒስቴር ሚኒስትር ዴኤታ መኪዩ ማሀመድ ተተኪ ስፖርተኞችን ማፍራት የውድድሩ ዓላማ ስለመሆኑም ተናግረዋል። አጠቃላይ ውድድሩ ዓላማ እንግዲህ በዋናነት ተተኪ ስፖርተኞችን ማፍራት ነው። ከዚህም ባለፈ ደግሞ ሀገራዊ አንድነታችን፣ ወንድማማችነታችን እንዲሁም ደግሞ ገዢ ትርክቶቻችን ወደ ሕዝቡ የምናስረጽበት ትልቅ መድረክ ብለን ወስደናል። ይህ መድረክ እንግዲህ በርካታ ዝግጅቶች ተደርገዋል። አቀር አቀፋዊ ኮሚቴ ተዋቅሯል። በክልል ደረጃ በአስተናጋጅ ከተማ ደረጃ ሰፊ ዝግጅት እየተደረገ ነው የሚገኘው። የተለያዩ ሳይድ ኢቨንቶች ፕሮግራሞችን እናካሄዳለን ከዚህ ውስጥ አንዱ አጠቃላይ ስፖርትን በተመለከተ ሰፋፊ ፓናል ዲስኬሽኖች ይኖራሉ ምሁራን የሚያቀርቡበት፣ እንዲሁም ደግሞ አብሮነትን የሚያሳዩ በጋራ የችግኝ ተከላ ፕሮግራሞች ይኖራል። የልማት ስራዎች ጉብኝት ይኖራል። እንዲሁም ደግሞ ደማቅ መክፈቻ ስነ ስርዓት ይኖራል ማለት ነው። በአጠቃላይ ዝግጅቱ ወደ ማጠናቀቅ ስቴጅ ላይ ደርሰናል። ጥሩ የአማሪ አይነት ፕሮ ዝግጅት ይሆናሉ ብለን ተስፋ እናደርጋለን። ከአራት ሺ አምስት መቶ በላይ ተሳታፊዎች እስካሁን ምዝገባ ያካሂዷል ኦንላይን ላይ ሁሉም በ12 ክልል ሁለቱም ክልልና ሁለቱም ከተማ አስተዳደሮች የሚሳተፉበት ነው። በ26 ስፖርት አይነት የሚደረግ ውድድር ነው ማለት ነው። ሚኒስትር ዴታው መኪያ መሐመድ አብዛኞቹ ስፖርታዊ ውድድሮች በጅማ ዩኒቨርሲቲ እንደሚደረጉ ተናግረው ለውድድሩ በቂ ዝግጅት ስለመደረጉም አሳውቀዋል። በአጠቃላይ የጅማ ከተማ ሁኔታ ከዚህ ከስፖርት ፋሲሊቲ ጋር በተገናኘ በቂ የስፖርት ፋሲሊቲ እንዳለ የእኛ ቲም እዛ ጋር ሂዶ ሄዶ አረጋግጠዋል በቂ ብቻ ሳይሆን አጠቃላይ አብዛኛው ውድድር በጅማ ዩኒቨርሲቲ የሚደረግ ነው። ጅማ ዩኒቨርሲቲ ላይ ያሉት የስፖርት ፋሲሊቲዎች ኦልሞስት ኦል ከሀገር አቀፍ ደረጃ ካለን ስፖርት ፋሲሊቲ የሚበልጥ እንጂ ሚያንስ አይደለም ማለት ነው። በተለይ ኢንዶር ጌሞችን የሚደረጉበትን የውሃ ዋና የሚደረግበትን ስታንዳርዱን የጠበቀ የእኛ የስፖርት ፋሲሊቲ ዲፓርትመንት እንዲሁም ደግሞ ሀገር አቀፍ ስፖርት ፌዴሬሽኖችም ቦታው ላይ ተገኝቶ ያረጋገጡበትና በቂ የስፖርት መወዳደሪያ ሜዳዎች መኖራቸውን ያረጋገጥንበት ሁኔታ ነው ያለው በተጨማሪም ደግሞ አጠቃላይ መክፈቻው የሚደረገው በጅማ ዩኒቨርሲቲ ስቴዲየም ውስጥ ነው የሚደረገው ስቴዲየሙ በጣም ትልቅ ስቴዲየም ነው ከ ከአርባ ሺ በላይ መያዝ አቅም ያለው ነው አንዳንድ የእድሳ ስራዎቹ በተመለከተ ላለፉት ሁለት ሶስት አመታት ሰፋፊ እድሳ ስራዎች ሲደረጉ ቆይተዋል። ኦልሞስት አሁን ወደ መጠናቀቁ ደርሰዋል ማለት ነው ስለዚህ በአጠቃላይ ከፋሲሊቲ ጋር የሚገናኝ ምንም አይነት ችግር እንደማይገጥም ያረጋገጥነው መሆንም በዚሁ አጋጣሚ ለመግለጽ ነው ስድስተኛው የመላ ኢትዮጵያ ጨዋታ ከ9 ዓመታት በኋላ እንደሚከናወን የተናገሩት አቶ መኪዩ ማህመድ በባለፉት ስድስት ዓመታት 11 ሺ በላይ የስፖርት መሰረተ ልማቶች መገንባታቸውን ገልጸው በአጠቃላይ በስፖርቱ ዘርፍ ሶስት ዋነኛ ስብራቶች ተለይተው በትኩረት የተሰራባቸው መሆኑን ነው ሚኒስትር ደኤታው የተናገሩት። የመጀመሪያው ስብራት ብለን እየለየ ነው ከህግ ማዕቀፍ ጋር የሚገናኝ ስፖርት በህግ መመራት አለበትና እሱ ጋር ያሉትን ክፍተቶች ምንድን ናቸው የሚል ሰፊ ስራዎችን ሰርተን ለይተን በርካታ የህግ ማዕቀፎችን አዘጋጅተን ወደ መጽደቁ ስቴጅ ላይ የደረሰበት ሁኔታ አለ። ሁለተኛው ነገር ዋናው ነገር ደግሞ በስፖርቱ ዘርፍ የሚታዩ መልካም አስተዳደር ችግሮች አሉ። በተለይ በብዙ ቦታ ከማህበራት ጋር የሚገናኙ ብዙ የአሰራር ክፍተቶች ስላሉ እነዚህ መፍታት አለብን ብለን ስራዎችንም ስንሰራ ቆይተናል ማለት ነው። ሶስተኛው ስብራት አጠቃላይ አገር አቀፍ ደረጃ የሚደረጉ ውድድሮች መቆማቸው አንዱ ዋነኛ ስብራት ብለን ለይተናል ማለት ነው። እንቀጥላለን። ክቡራን ተመልካቾቻችን በኢትዮጵያ እግር ኳስ ደማቅ አሻራ ካሳረፉ ተጫዋቾች መካከል ሙልጌታ ከበደ በግንባር ቀደምትነት ይጠቀሳል። የቀድሞ ኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ የፊት መስመር ተጫዋች በትላንትና ዕለት ከዚህ ዓለም በሞት መለየቱ የሚታወስ ነው። ዛሬ በኮልፌ አካባቢ በሚገኘው የሙስሊሞች መካነ መቃብር ስርዓተ ቀብሩ እየተፈጸመ ነው የሚገኘው። በስፍራው የሚገኘው ባልደረባችን አዲስ የሸዋስ ከዚህ ጋር በተያያዘ ተጨማሪ ማብራሪያዎችን ሊሰጠን በቀጥታ መስመራችን ላይ ነው የሚገኘው። አዲስ እንደምን ዋልሃል? እስቲ ያለው ሁነት እዛ አካባቢ ያለው ሂደት ምን ይመስላል የሚለውን ነገር አስቃኘን። አመሰግናለሁ አብሪሽ እንግዲህ አንጋፋ የእግር ኳስ ተጫዋች ወይም ደግሞ የኢትዮጵያ ባለውለታ እንግዲህ ትላንት ረፋድ ሶስት ተኩል አካባቢ ህይወቱ ማለፉ ይታወቃል ከትላንት እንግዲህ ህይወቱ ካለፈበት እለት ጀምሮ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የአንጋፋውን የሙልጌታን ህይወት ታሪክ የሚዘክሩ የተለያዩ መረጃዎችን ለተመልካቹ ሲያደርስ እንደነበረ ይታወቃል ዛሬም እንግዲህ በአዲስ አበባ ስቴዲየም የእግር ኳስ ቤተሰቡ በተገኘበት ሽኝት ተደርገውለታል በተለይም ደግሞ ከእርሱ ጋር የተጫወቱ እንዲሁም ደግሞ በአሰልጣኝነት አብሮ የተሳተፉ በርካታ እግር ኳስ ቤተሰቡ እንግዲህ በአዲስ አበባ ስቴዲየም ተገኝተው ሽኝት አድርገውለታል። በተለይ እንግዲህ ሙሊ የእግር ኳስ ባለውለታው እንግዲህ በኢትዮጵያ እግር ኳስ ላይ የራሱን አሻራ እንዳኖረ ይታወቃል። በተለይም ከ1977 ጀምሮ በቅዱስ ጊዮርጊስ ቤት ያሳካውን ድል ማንም የእግር ኳስ ቤተሰብ የሚረሳው እንዳልሆነ ይታወቃል። አብርሃም ስለሆነ እንግዲህ በተለይ በርካታ የቅዱስ ጊዮርጊስ ደጋፊዎች እንዲሁም አሰልጣኞች እንዲሁም አሁን ላይ እየተጫወቱ የሚገኙ የእግር ኳሱ ቤተሰቦች እንግዲህ ለአንጋፋ አሰልጣኝ ስታዲየም ተገኝተው ሽኝት አድርገውለታል። ከስታዲየም መልስ ደግሞ እንግዲህ በአዲስ አበባ ስታዲየም ከነበረው ሽኝት መርሐ ግብር መልስ ደግሞ በተለይ እዚህ ኮልፌ በሚገኘው የሙስሊም መካነ መቃብር ላይ እንግዲህ ከደቂቃዎች በኋላ ስርዓተ ቀብሩ ወይም ደግሞ ይፈጸማል ተብሎ ነው የሚጠበቀው። በአሁኑ ሰዓት ላይ በመስጊድ አካባቢ የአንጋፋ አሰልጣኝ ሽኝት እየተደረገለት ነው የሚገኘው። እኔ አሁን የምገኝበት ኮልፌ መካነ መቃብር ላይ ዝግጅት እየተደረገ ነው የሚገኘው። የአንጋፋውን አሰልጣኝ ለመሰናበት በአጠቃላይ እንግዲህ የእግር ኳስ ባለውለታው ሙሉጌታ በኢትዮጵያ እግር ኳስ ላይ የነበረውን አሻራ ያሳረፈውን አሻራ እናውቃለንና ምናልባትም ደግሞ እንግዲህ በአጠቃላይ መላው የእግር ኳስ ቤተሰብ እንግዲህ ትላንት የህልፈቱን ተመልክቶ ብዙ ሀዘናቸውን ሲገልጹ እንደነበር እናስታውሳለን። በተለይም ደግሞ ተኝቶ ሲታከምበት ከነበረው ጥቁር አንበሳ ሆስፒታል እንዲሁም ደግሞ በተለያዩ ሆስፒታሎች ሕክምና ሲ ሲረዳ በነበረበት ሰዓት ከጎኑ ያልጠፉም አሉ። ነገር ግን በተለይም ደግሞ በርካታ ሁነቶች እንደነበሩ ይታወቃልና ዞሮ ዞሮ ግን ከአሜሪካ መልስ ከሶስት ዓመት በፊት ወደ ሲኖርበት ከነበረው ከአሜሪካ መልስ መተመልሶ እንግዲህ በኢትዮጵያ ሕክምና ሲያደርግ ቆይቶ ትላንትና ህይወቱ ማለፉ ይታወቃል። ከደቂቃዎቹ በኋላ እንግዲህ የእግር ኳስ ባለውለታው የሙልጌታ ከበደ የስርዓተ ቀብር ከደቂቃዎች በኋላ ሰባት ሰዓት ላይ ይፈጸማል ተብሎ ነው የሚጠበቀው። በአጠቃላይ እንግዲህ በሰባት ሰዓቱ የዜና ወጃችን ደግሞ በመዝናኛ ቻናል በሚኖረን የዜና ወጃ ላይ ምናልባት እሱ ጋር የተጫወቱ በአሰልጣኝነት ያሳለፉ ሙያተኞችን ይዘን የምንቀርብ ይሆናል። አብርሃም ባልደረባችን አዲስ የሸዋስ በቀጥታ መስመራችን ላይ ተገኝ ትላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንል በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት ሲዳማ ቡና ከድሬዳዋ ከተማ ዛሬ የሚያደርጉት መራ ግብር ይጠበቃል። የሊጉ የ34ኛ ሳምንት የማጠቃለያ የሆኑ ሁለት ጨዋታዎች በአዳማ ሲደረጉ ቀዘጠኝ ሰዓት ላይ የኢትዮጵያ ዋንጫ አሸናፊው ሲዳማ ቡና ድሬዳዋ ከተማን ያስተናግዳል። ሲዳማ ቡና በታሪኩ ለመጀመሪያ ጊዜ ኢትዮጵያ ዋንጫ ካነሳ ከቀናት ቆይታ በኋላ ነው ፕሪምየር ሊጉ ደረጃውን ለማሻሻል የሚጫወተው። ቡድኑ በ46 ነጥቦችም ስድስተኛ ደረጃ ላይ ተቀምጧል። ተጋጣሚው ድሬዳዋ ከተማ በበኩሉ ከወራጭ ቀጠና ስጋት ለምራቅ የሚያደርገው ጨዋታም ይሆናል ተብሎ ይጠበቃል። አመሻሽ 12 ሰዓት ላይ በሚደረግ ሌላ ጨዋታ ወላይታ ዲቻና ባህር ዳር ከተማ መርሃ ግብሮቻቸውን ያከናውናሉ። በተያያዘ ዜና የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር የኢትዮጵያ ፕሪምየር ሊግ የ35ኛ ሳምንት መርሃ ግብር የክለቦችን ውጤትና የመጫወቻ ሜዳዎችን ያሉበት መሰረት በማድረግ ማሻሻያ ስለማድረጉ ይፋ አድርጓል። በዚህም መሰረት ውድ የሚደረጉ የነበሩ የሊጉ ጨዋታዎች ወደ ቅዳሜ ቅዳሜ ሰኔ 7 የተቀየሩ ሲሆን እሁድ ሰኔ 8 ደግሞ ነጥባቸው ከ39 በታች የሆኑ ሶስት ክለቦች ጨዋታዎቻቸውን በተመሳሳይ ሰዓት በተለያዩ ሜዳዎች እንዲጫወቱ ውሳኔ ስለማስተላለፉ ይፋ አድርጓል። ማማሉዲ ዲሳንዳውንስ ባለም ክለቦች ዋንጫ ጠንካራ ተፎካካሪ ይሆናል ሲሉ የክለቡ ስፖርቲንግ ዳይሬክተር ፍሌሚንግ በርግ ተናገሩ። ክለቡ የደቡብ አሜሪካ ተጫዋቾችን በማስፈረም ጠንካራ ስብስብ ስለመገንባቱ ተነግሯል። ነዛ ነጫን ያለው ከስኬታማ የደቡብ አፍሪካ ክለቦች መካከል ቀዳሚ ነው። የአገሪቱን የሊግ ዋንጫ ለ18ኛ ጊዜ ማሳካት የቻለው ይህ ክለብ አፍሪካን በመወከል ዳግም ለሁለተኛ ጊዜ በዓለም የክለቦች ዋንጫ ለመሳተፍ ወደ አሜሪካ ጉዞውን አድርጓል። ማሜሎዲ ሳንዳውንስ ከሀገረ ደቡብ አፍሪካ አልፎ በአገሪቱ የሻምፒየንስ ሊግ ውድድር ስኬታማ የሆነው ማሜሎዲ ሳንዳውንስ በ2016 የአፍሪካ ሻምፒዮን በመሆኑ በዓለም ክለቦች ዋንጫ መሳተፍ ችሏል። ከሳንዳውንስ በተጨማሪ የግብፅ ክለቦችና የቱኒዚያ ክለቦች በተደጋጋሚ በዓለም ክለቦች ዋንጫ አፍሪካን ቢወክሉም፣ አይደለም የውድድሩ አሸናፊ ከምድብ ለማለፍ እንኳ ሲቸገሩ ይስተዋላል። ከሳምንታት በፊት ዳግም በአፍሪካ ሻምፒዮንስ ሊግ ለፍጻሜ ደርሶ በግብፁ ፒራሚድስ ዋንጫውን የተነጠቀው ማሜሎዲ ሳንዳውንስ በአዲስ መልክ ሰላሳ ሁለት ክለቦች በሚሳተፉበት የክለቦች ዓለም ዋንጫ ከዚህ ቀደም የነበረውን ከተሳትፎ ያልዘለለ ውጤት ቀይሮ ጠንካራ ተፎካካሪ ለመሆን ወደ አሜሪካ ተጉዟል። ከዚህ ቀደም ለሰባት ዓመታት የእንግሊዙ ክለብ ቼልሲ መልማ የነበሩት ዴንማርካዊው ፍሌሚንግ ቤርግ የደቡብ አፍሪካውን ክለብ በስፖርቲንግ ዳይሬክተርነት ከተረከቡ በኋላ ጠንካራ ቡድን ገንብተዋል። ማሜሎዲ ሳንዳውንስ የደቡብ አፍሪካ ሊግ የበላይ እንዲሆን ብቻ ሳይሆን በአህጉር አቀፍና በዓለም አቀፍ ደረጃ ጠንካራ ተፎካካሪ እንዲሆን አቅደን እየሰራ ነው ሲሉ ዳይሬክተሩ አስተያየታቸውን ሰጥተዋል። በቼልሲ ቤት እያሉ የደቡብ አፍሪካን ሊግ ጠንቅቀው እንደሚያውቁ የሚናገሩት ፍሌሚንግ ቤርግ አፍሪካውያን ተጫዋቾች ወደ አውሮፓ እንደሚያቀኑት ሁሉ የደቡብ አሜሪካና የሌሎች ሀገራት ተጫዋቾች ወደ አፍሪካ ማምራት አለባቸው በሚል ውጥናቸውን አሳክተዋል። አሁን ላይ ማሜሎዲ ሳንዳውንስ ከያዛቸው ምርጥ ተጫዋቾች መካከልም የብራዚል፣ የቺሊ፣ የዩራጋይና ቦሊቪያ ተጫዋቾች ይገኙበታል። የደቡብ አሜሪካ ሀገራት ተጫዋቾች በዓለም ተወዳጅ እንደሆኑ ሁሉ የማሜሎዲ ሳንዳውንስ ስፖርቲንግ ዳይሬክተሩ ፍሌሚንግ ቤርግ ከታታሪነትና የግል ብቃት ጋር ተያይዞ የዚህን አህጉር ተጫዋቾችን አብዝተው ያደንቃሉ። ይህንን ተከትሎም ከቤልጅየም ሁለተኛ ሊግ ብራዚላዊውን የአስር ቁጥር ለባሽ ሉካስ ሪቢሮን ሶስት ወራት በፈጀው የዝውውር ሂደት ቀዳሚ ፈራሚያቸው አድርገዋል። ከዚህ በኋላ ቺላዊውን ማርሴሎ አሌንዲና ሌሎች የደቡብ አሜሪካ ሀገራት ተጫዋቾች ሳንዳውንስን ተቅላቅለዋል። በዚህ ደረጃ ከደቡብ አፍሪካ ተጫዋቾች ባሻገር በደቡብ አሜሪካ ሀገራት ተጫዋቾች ቡድኑን መገንባት የቻሉት ሰውዬው የአጉሪቱን ሊ ዋንጫን ካሳኩ በኋላ በዓለም ክለቦች ዋንጫ የተለየ ነገርን አለመዋል ይህም አሜሎዲ ሳንዳውንዝ ከአገርና ከአጉር አልፎ በዓለም ደረጃ ጠንካራ ተፎካካሪ እንዲሆን ተሰርተዋል የሚሉት ቤርግ እቅድና ሕልማችን ይህንን ማሳካት ነው ይላሉ። ከቀናት በኋላ በሚጀምረው የዓለም ክለቦች ዋንጫ ማሜሎዲ ሳንዳውንስ ጠንካራ ተፎካካሪ እንጂ ከምድብ የሚሰናበት ቡድን እንዲሆን አንፈልግም ብለዋል። በአፍሪካ እግር ኳስ ኮንፌዴሬሽን ፕሬዝዳንት ፓትሪስ ሞሴፔ ባለቤትነት የሚመራው ማሜሎዲ ሳንዳውንስ በዓለም ክለቦች ዋንጫ ቀዳሚ የምድብ ጨዋታውን ከስድስት ቀናት በኋላ ከደቡብ ኮሪያ ኦልሳን ኤችዲ ጋር የሚያከናውን ሲሆን ሁለተኛውን ጨዋታ ከጀርመኑ ቦሪሻ ዶርትሙንድ ሶስተኛውን ደግሞ ከብራዚሉ ፍሎሚኔንሴ የሚያከናውን ይሆናል። ከሳንዳውስ በተጨማሪ የግብፁ ክለብ አልሃሊም የቱኒዚያው ኤስፕራንሴ ዲ ቱኒዝ እና የሞሮኮ ዋይዳር ካዛብላንካ አፍሪካን በመወከል በክለቦች የዓለም ዋንጫ ይሳተፋሉ። የኤቨርተኑ አሰልጣኝ ዴቪድ ሞይስ በእንግሊዝ ንጉሣውያን ቤተሰብ የሚበረከተውን የኦቢኢ ሽልማት አሸናፊ ሆነዋል። የሽልማት የንጉሳውያን ቤተሰቦች ከሚሸልሟቸው በክብደቱ ሁለተኛ ደረጃ ላይ እንደሚቀመጥ ነው የተገለጹ። ሽልማቱ ለእግር ኳንሱ ላበረከቱት የላቀ አገልግሎት የሚሰጥ ሲሆን ክቡራቶች በፊትም የክብር ዝርዝር ውስጥ መግባታቸው ይታወሳል። ዴቪድ ሞይስ ሽልማታቸውን በእንግሊዝ ዮርክሻር በሚገኘው የዊንድሰር ቤተ መንግስት ከልዑል ዊሊያም እጅም ተረክቧል ተብሏል። በአመቱ የፕሪሚየር ሊግ አሰልጣኞች በሚያዘጋጀው ሽልማት 716 ጨዋታዎችን ያደረጉት ዴቪድ ሞይስ ይህን ዘርፍ ሶስት ጊዜ በማሸነፍም ቀዳሚው ሰው መሆናቸው የሚታወስ ነው። ክብሯን ተመልካቾቻችን፣ ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዜናዎቻችን አበቁ። በእያላችሁበት መልካም ቀን ይሁንላችሁ።